እንደዚህ አይነት በጣም ሲሪየስ የሆኑ የፊልም ስክሪፕቶች ቅድም እንዳልነው ኮሚክ ሪሊፍ ከሌላቸው ችክ ይላሉ። ጉዳዩን ብቻ ካደረክ ግን የሰሪሽ አንዱ ሰማያዊ ፈረስ ላይ ያለው ችሎታ አዋዝቷቸዋል። ዋናዎቹን ጉዳዮች እያዋዛቸው ነው የምሄድ። በዛው ከፈቀድክልኝ ይሄንን ልቀጥልና በጣም የምሳቀቅበት ባህሪ ጴጥሮስ አግሬሲቭ ነው፣ ከሁሉም ይመስለኛል ውሳኔ ላይ አግሬሲቭ ነው እና በቃ አለቃው ያዘዘውን ያመነበትን የሚያደርግ ነው። መጀመሪያም ዳይሬክተሩ ሲነግረኝ፣ ከዚያ ግን እቤት ውስጥ የሚቀዘቅዛቸው ነገሮች ደግሞ ለእኔ ይገርሙኛል። ልጅ አሁን ረስቶት ሽጉጥ ይዞ ቆሞ ካርታ እያየ ጂኦግራፊ ልታስተምረኝ ነው እንዲ ምናም ስትለው ምናየሽ አደለም የለም። ሚስቱ ስትመጣ ግን ምን ነው ምን ነው እንደዚህ እንደያዝከው ልጅ ፊት ስትለው ትዝ የሚለው ያኔ ነዋን ያ ኃይለኛ ሰውዬ በልጁ ስቅቅ